አይዲ ፎር አፍሪካ 2025 ጠቅላላ ዓመታዊ ጉባኤውን በኢትዮጵያ እያከናወነ ነው የሚገኘው እስከ አርብ ድረስ ለአራት ቀናት የቆየ ጉባኤውንም ያካሂዳል። ይህ በዲጂታል መታወቂያ ላይ ትኩረቱን ያደረገው ጠቅላላ ጉባኤውን የሚያካሄደው ተቋም ከጠቅላይ ሚኒስትር ጽህፈት ቤት ጋር በጋራና በትብብር ነው ይህንን ጉባኤ የሚያከናውነው። በትናንትናው ዕለት የፌዴ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት የአይዲ ፎር አፍሪካ ጠቅላላ ጉባኤ በይፋ ተከፍቷል። በዚህ ጉባኤ ላይ ታዲያ በርካታ የሆኑ እንግዶች የተገኙበት ነው። ከመቶ በላይ የሚሆኑ ሀገራትም ተሳትፏቸውን በተወካዮቻቸው አማካኝነት እያደረጉበት ያለበት ጉባኤ ነው። በዚህ ጉባኤ በዛሬ ሁለተኛ ቀን ውሎ የተለያዩ ፎረሞች ተካሂደዋል። የፓናል ውይይቶች ተካሂደዋል። እነዚህ የፓናል ውይይቶች በዲጂታል መታወቂያ ላይ በሚደረጉ ሽግግሮች ሁሉ ያሉ ተሞክሮች፣ የየሀገራት ልምዶች በይፋ የተቀሰሙበት በበርካታ መልኩ እዚህ ላይ ትኩረት ተደርጎ የተመከረበትም ጭምር ነው እስካሁን 15 ሚሊዮን የሚጠጉ ኢትዮጵያ ኢትዮጵያን መመዝገብ ትችላለች። ገና በቀጣይ ማንም ወደ ኋላ መቅረት የለበትም በሚል በሚሊዮኖች የሚቆጠሩ ዜጎችን የመመዝገብ ሂደትም የሚቀጥል ነው የሚሆነው እና ይህንን ልምዷን ለዓለም የምታጋራበት ጭምር ነው ማለት ነው። በዜና ኢትዮጵያችን በዛሬው እለት ይህንን ጉዳይ በስፋት ተመልክተነዋል። ዜና ኢትዮጵያችንን በሁሉም የኢቢሲ ዲጂታል አማራጮች ማለት ነው፣ በኢቢሲ ዶት ስትሪም በቀጣይ የገባችሁ እንድትከታተሉ እንጋብዛለን። ሮዛ መኮንን ነኝ።